አቦ፣ እንዴት ነሽ? ስላገኘች ደስ ብሎኛል። ደህና ነሽ? ደህና ነኝ ማሬ። ይመስገን ፈጣሪ። አሜንን። ፎሎ አርጓት። አሜን። ልጄ፣ አቤት ብላ እንዳትመጣ። በልጄ ስም ነው ከአምባሳደር በላይ ያለችው። አሜን። የእኔ ሰከንድ አካውንት ነው። ፎሎ አርጉት። ምን ነበር

ምክር ነው ከአንቺ የፈለኩት። ብዙ ነገር ስትይ ስለምሰማ አከታተልሻለሁ። እና አስራ ምናምን አመት በትዳር ላይ ቆየው እና ልጅ የለኝም እና አሁን ባሌ ሌላ ሴት ይዟል መሰለኝ። ሌላ ቦታ ነው ያለው ትለሱ ብዬ ኢትዮጵያ ነው የምኖረው ከወሎ ደሴ ወደ አዳማ ናዝሬት የሚባል ሀገር እጃ አለው ወይ? አሁን እዛ ሰው ሀገር ላይ ምግብ የምትመግበው ነው መሰል ይዟል። ወደ ቤተሰብ መናገር ይሄንን አልፈለኩም እና በቃ ጨነቀኝ፣ ጥዬውም ሊሄድ እፈልጋለሁ። ማሬ እንደዚህ እኮ አይደለም ሚወራው። ከተውውቃችሁ አንቺና ባልሽ መጀመሪያ ሀብላችሁ ከተዋወቃችሁበት መናገር ከመጀመሪያው ሲገባኝ ነው። ሀ ብለሽ መጀመሪያ ከተዋወቃችሁ መጀመሪያ የተዋወቅ ነው በረሃ ላይ ነው እህቴ፣ እዛ አፍቴራ የሚባል አፋር ክልል እዛ ነበር የምትሰራው ምግብ ቤት ነበራትና፣ እዛ ነው የተዋወቅ ነው። ትምህርቴን አቋርጬ ሰርከስ ሰራም ነበረ ሰርከስ ደሴ። ከዛ በኋላ ላይ ሰርከስ አቋርጬ ወደ እህቴ ጋር ሄድኩኝ። አያቴ ጋር ነበር የምኖረው እናቴ ጥላይ በሶስተረ ሄድ አባቴ እስከ ስምንት ወር ድረስ ይዞኝ፣ ከዛ በኋላ ላይ አያቴ ሰቶኝ ለአያቴ በአያቴ እጅ እስከ አስራ ስድስት አመት ድረስ ኖርኩኝ። አያቴ ጥላይ ሞተች። ወንዱ አያቴ በሶስት አመቱ ነው ሞታ እናቴ ከአስር ተፈናቅላ አመት ተገባች። ከዛ በኋላ ላይ እናቴም ጋር ብዙ አልተስማማንም። አብረን ስላልኖርን በቃላት ልንጣጣም አልቻልኩም። እህቴ መታ ወሰደች ወደ አፍዴራ ወደሚባለው እዛ ስኖር ይህንን ባለቤቴን ተዋወቅኩት። ከዛ እሱ ጋር ሰንግባባት ተመልሼ ወደ ደሴ የተመለስኩ ከዛ በኋላ ላይ ሰርከስ ቀጠልኩኝ። ከሰርከስ በኋላ ደግሞ እህል ውሃ ያገናኛልና ያገናኛል ና የእህቴ ባል ልጅቷ መታለች እ ሰላሳ ሶስት እየጻፈች ነው ይቅርታ። እና መጨረሻ ላይ ወደ ደሴ ከተመለስኩ በኋላ ላይ ወደ ሰርከስ ተመለስኩ። ሰርከስ እየሰራሁ ይሄ እህቴ ባል ሞቶ ቀለበቷን ወስጄ ጣቴ ላይ አድርጌ ነበረ። ቀለበቱ ጠፋ። እሱ ካፍዴራ ተመጣ ደሴ ደሴ ተገናኘን። ያንን ቀለበት አውጥቼ እሱ እጄ ላይ አጠለቅሁለት። ከዛ ያ ቀለበት ጠፋ። በቀለበቱ መጥፋት ምክንያት ቀለበቱን ካልከፈልሽ አዝበኝ መኖራችን ይማሉ ቤተሰቦቼ እሱ ወዳለበት ያልኩኝ ሁለት ሺህ አመተ ምህረት የሚልዬም ማለት ነው። ከዛ በኋላ ላይ እዛ እየኖርን እያለ እሱ ተከትዬ መጨረሻ ላይ ብዙ ነገር መከራ፣ ችግር አለፈብን። ግንበኝነትም ይችላል ግንበኝነት ሲሰራ ረዳት እየሆንኩ ነበር። ፌሮ ሲሰራም እንደዛ። አሁን ከዛ መንጃ ፈቃዱን አስተካከል ሶስተኛ ነበር። ወደ ባቲ ወደምትባል ከተማ ሄድን። እዛ እየሰራ እያለ አምስተኛ ምንጅ አፍቃዱን አሻሻለ። ከዛ በኋላ ላይ አምስተኛ ምንጅ አፍቃዱን ሲይዝ ወደ ናዝሬት ገባን። አሁን ናዝሬት ሲገባ ፀባው ተቀየረ፣ ከባድ መኪና ሲይዝ ማለት ነው። እና ከዛ ዝም ብዬ ስኖር ታመምኩ ብዙ ነገር። አሁን ደግሞ እዛ ማሬ ምክ የከባድ መኪና ሹፌር ሲሆን ፀባዩ ከበደ፣ ፀባዩ ተቀየረ። ስቲ ለምሳሌ ምን አይነት ፀባዮችን አመጣ? ማምሸት፣ መጠጣት መጠጣት መጠጣት አይጠጣም። ማሸት ማምሸት እያመሸ ይገባል። በቃ እቤት ውስጥ በቃ ለምንታመሻለህ አድርጎታ አያቅም ባት እያለን ማለት ነው እና አሁን ደግሞ ልጅ እስካሁን ድረስ አልወለደችም። አስራ ሰባት አመት ቆየን። በብዙ ችግር መቀረም አልፏል፣ የነገርኩሽን አሁን ወደ ቤተሰቦችም እሄዳለሁ ብዬ የማስባለው እንደገና ደግሞ የአባቴ ልጅ አለች አንዲት፣ እሷ ጋር ወይ መርሃል ይድናለሁ። እና ደግሞ ያቺ ሴትየዋ ታስፈራረዋለች። ምን እንደ ወንትን እንዳልሄድ አላውቅም። በአንዲት ጓደኛ አስጠየቅኩት። ብራ በድራይ ነው የሚለው ሜሴጅ ብዙ ጊዜ አይቻለሁ። ይሄ ይሄ ነገር አለና ምንድን ላድርግ ለማለት ያትል ነው ሀይባዬ ይሰማሻል? ሀይባ እየሰማችሽ ነው አውሬ እየሰማችሽ ነው? አዎ ማሪ እየሰማች ነው። ሚዩት አድርጌ ነው የጫማዬ ኮቴ፣ የልጆች የቲቪ ጫጫታ ምናምን ወደዚህ እስከምመጣ እንዳይረብሽሽ ብዬ ነው። በመጀመሪያ ደረጃ አንቺ ቀለበት የሰጠሽው ለሱ የእህትሽን ቀለበት ወስደሽ ነው እንደ አውዎ የባሏ ነበር እና ሲሞት። እኔ የባሏ ቀለበት ሰርቀሽ ነው የሰጠሽ ለባለሽ? አ አ አ አይደለም፣ እጄ ላይ ነበር እና እንደዚህ ቁጭ ብለን ስናወራ እንደዚህ እያወጣሁት እያስገባሁት ነበር። ኦኬ፣ እየተጫወታችሁ አንቺ እና ቦይ ፍሬንድሽ እያወጣሽ እያስገባሽ እያወጣሽ እያስገባሽ፣ ከዛ እስኪ አልለካል ብለሽ አረክሽለት እና ከዛ በዛው እሱ ጋር ገረ፣ ከዛ ሲጠፋ ቤተሰቦች ቤተሰቦችሽ ቀለበቱን ካላመጣሽ ብሎ ከቤት አባረሩሽ። አዎ ከቤት ሲያባሉሽ፣ ከእሱ ጋር መኖር ጀመራችሁ። አዎ ሄርኩኝ፣ የሚሰራበት ድረስ አልብ እኮ የሚባል ሀገር ውስጥ ግንበኝነት ይሰራ ነበር። እዛ ሄርኩኝ፣ ያንን የቀለበት ብር መለስኩላት ማለት ነው። ለሷ አስጫት፣ በቃ ይሄን ብሩን ይሄ ጠፍቶብኝ ነው ጓደኛዬ ወስዶብኝ ነው ምናምን አለኝ። ብሩን ከፈልኳት፣ እሱ ጋር ቀጠልን ማለት ነው። አሁን እሱ ልክ ከባድ ሹፌር መኪና ሲሆን ሰዋዩ ከበደ ተለወጠ። ማምሸት ጀመረ። ከሴት ጋር ማውራት ጀመረ። ጠገበ። አየሽ፣ እንዲህ ናቸው ይጠግባሉ ሲያገኙ። ገንዘብ እኮ ያበላሻል። ድሃ እንደሆኑ ቢቀሩ ያስብላል። አንዳንዴ ድሃ እንደሆኑ ቢቀሩ ያስብላል። እውነት ገንዘብ በጣም ያበላሻው በጣም በጣም ነው። ምርር ያረኝ። ወላ ላዚም ታመምኩ። ከዚህ በፊት በጣም ታመምኩ። አሁንም ከሱ ጋር ነሽ? አንድ ቤት አብራችሁ እየኖራችሁ ነው? አሁን እዚህ የምናሳድጋት ልጅ አለች እና የእሷ ቤተሰቦች ጋር መጥቻለሁ ልረፍ ብዬ። ስንት አመት ኖራችሁ በትዳር? አስራ ሰባት አስራ ሰባት አመት ልጅ አልወለዳችሁ? የምናሳድጋት አንዲት ልጅ አለች፣ የማደጎ ልጅ ናት። አይ እዚህ ጎረቤት እያለን ባት ስንኖር በጣም ችግርተኛ ነበርና በሶስት ወር አገኘናት ከጎረቤት ስታለቅስ ምናምን፣ በጣም ታሳዝን ነበርና እሷን እንደ ልጅ አድርገን ያዝናት። ናዝሬትም እንደገባ ክረምት ትመጣለ ትከርማ ምናምን፣ መስከረም ለትምህርት ቤት ደብተር ምናምን ገዛስተን ልብስ ምናምን መልሻ መጣት አለሁ እዚህ ባቲ እሷ አለች። እሷ አስራ አምስት ዓመቷ ነው። እና ግን ማለት ነው ባለቤት ፊልድ ምናምን ይወጣል። አዎ ይወጣል። ጅቡቲ ነው የሚሾፍረው እና ፊልድ ወጥቶ ሲመጣ ትመረመራላችሁ አብራችሁ ከመተኛታችሁ በፊት አትፈሪም በሽታ ምናምን? በእንደዚህ አይነት ነገር አልጠረጥረውም ፈጽሞ። ገባሽ ታዲያ ምን አደረገ ታዲያችት? ካላደረገ ሰውዬው ምን አርገው ነው የተናደድሽበት? መረረኝ ትዳሬ መረረኝ። ሰውዬው ካልማገጠ ምን አደረገ? በማማገጥ ማጠረጥሪው ከሆነ ምን አደረገ? ለምን መሴጅ አየሁበት። መሴጅ እንደፈለገ ማያደርግ ከሆነ ያደርጋል ብዬ አልጠረጠርም። ከአንቺ ውጭ አያደርግም ማለት ከዚህ በፊት እንደዛ እንደማያደርግ ነው የማውቀው እኔ ጅቡቲ መስመር ሲገባ ግን ታገሽበት ነው የምትልኪው። በምንድን ነው እርግጠኛ የምትሆኘው? አድ ከአንቺ ውጭ እንደማያደርግ ፊልድ ወጥቶ ቆይቶ እየመጣ በዚህ ማ አልጠረጠረውም ካልሽ ለመሴጅ ከሆነ አንቺ ወጣ ወጣጤነሽ አስራ ሰባት ዓመት አብረሽ ይኖርሹ ባልሽ መሴጅ ተጻጻፈ ብለሽ ኑሮ መረረኝ ብለሽ ቤትሽን ትላሽ የምትወጪው ከሌላ ሴት ጋር አያደርግም ብለሽ ሀንድረድ ፐርሰንት እርግጠኛ የሆንሹ ምን አድርገሽ ነው አንቺ እንዴት አይ ልጅ እፈልጋለሁ ምናምን እያለኝ ነው ማሳፋጠጠው፣ እንደዚያ አይነት ነገር ኧረ ፈጣሪ ሆይ ድረስ የወረደ ልጅ እፈልጋለሁ ይለኛል፣ ሳፋጥጠው፣ ልጅ እፈልጋለሁ። እንዲያውም እስካሁን አስራ ሰባት ዓመት አብራችሁ ኑራችሁ ካልወለድሽ ሄዶ እንዴት ከሌላ አልወለደም? እስካሁን ልጅ እፈልጋለሁ፣ እየጠበኩሽ ነው፣ እየጠበኩሽ ነው። አስራ ሰባት ዓመት አንችን እየጠበቀች ነው። ተመርምራችኋል? ሐኪም ቤት ሄዳችሁ ሁለታችሁ ማን ጋር እንደሆነ ችግሩ ለማወቅ እኔ ላይ ብዙ ጊዜ የምሄደው ምን አሉሽ? አንቺ ቤት ችግር የለብሽም ነው የሚሉት። እሱ ለምን አይመረመርም ታዲያ? እንጃ አብረን እንሄዳለን ይላል። እሱ ብዙ ጊዜ ስለማይቀመጥ ነው መሰለኝ። ዝባት እያለው እየቀረብኝ ስለሚመጣ መልሶ መሴጆቹ ምንድን ነው የሚሉት? የባልሽ ስልክ ላይ የምታገኛቸው መሴጆች አንተ ስኬድ ቅር ይለኛል፣ ደጀምዬ ትለዋለች። እኔም ከአንቺ ስር ሲሄድ ቅር ይለኛል፣ ነገሮች እስከሚስተካከሉ ነው፣ አብሽር ያይዙ። መሴጅ እያነበብሽ ነው፣ ግን ባልሽን በሌላ ነገር ማጠራጠሪ አሁን በቅርብ እኮ ነው ሃይዋ አሁን በቅርብ እኮ ይሄን ሁሉ መሴጅ በቅርብ አይተሽ ግን በሽታ አትፈሪም ወይ? ከፊት ትመጣ አብረሽው ሳትተመረመሪ ትተኛለሽ ወይ? ስልሽ አይ በእንደዚህ አይነት ነገር ይጸጸፋል እንጂ አያደርግም ነው አንቺ ምት እንዴት እንዴት ብዬ ምን አስበው ነው ይሄንን ስለው፣ መጋቢ ናት፣ ብዙ ሹፌር ስልክ አላት፣ ብዙ ሹፌር ሰው ጋር ነው የምትገናኘው ይለኛል። እሺ መጋቢ ናት፣ ኦኬ መጋቢ ናት፣ ብዙ ሹፌር ትመግበዋለች፣ የምትመግበው ሰው አንተ ከጎኔ ስትሄድ ደስ አይለኝ፣ ይከፋኛል። ማለት እሱ ነው በጣም የሚበላው፣ ምግብ የሚገዛት እሱ ነው። ገበያ ይቀሰቅስባታል እሱ ከሌለ እንዴት ነው? አንተ ስትሄድ ደስ ይከፋኛል። ማለት እሱ ከፊልድ ወደ አንቺ ሲመለስ፣ ወደ ቤቱ ሲመለስ ይከፋል። ይከፋል እሱም እኔም የሚከፋ ከአንቺ ስለይ ካለ እንዴት ነው? መጋቢ ናት የሚለው መጋቢ ምንድን ነው? ምግብ የምታበላው የምትሸጥለት አለ ታዲያ፣ እንዴት ነው? እንዴት ነው ኖርማል አንድ መጋቢት አንድ ምግብ ሻጭ ሴት ለሆነ ባለ ትዳር ወንድ እንተ ከዚህ ስትሄድ እኔ በጣም ይከፋኛል። ይሄን ሁሉ አይተሽ አንቺ እስቲል አብሬ ተኛል ብለሽ አልጠረጥሬውም እና ቃለ ሀይባዬ እኔ ምን ቤት ቤትን እንጂ ሲመጣ ሞባይሉን ይዞ ስንትቤት ይዘዋል ሁሉ እኔ ከዚህ ሁሉ ነገር እኮ የገረመኝ ያንቺ በሽታ እንዳያስይዝሽ ሲመጣ ከፊልድ ሲመጣ ሲመጣ አብረሽው ከመተኛትሽ በፊት ተመርመሩ ስልሽ፣ አይ በዚህ በዚህ እንኳን አልጠረጥረውም ስላልሽኝ እኮ ነው። ከዚህ በላይ ምን ያ በፊት ጊዜ በፊት ጊዜ በፊት ጊዜ በፊት ጊዜ አሁን ሜሴጁ በተደጋጋሚ ስልክ ካላነሳላት የቤቱ ነው፣ ለሰአዳ ጉድህን እናገራለሁ የሚል ሜሴጅ ደግሞ አሁን ወደዚህ ልመጣ አካባቢ አሁን ያለሁት ወሎ ነው፣ በነገራችን ላይ ባቲ ማለት ነው። ያንን አየሁኝ። ምንም አያውቅም ወቃጠ ብዬ ወደዚህ መጣው። ጓደኛ የነበረች እሷን አዋየኋት። ጠየቀችም ምንም የለንም። እሷ እዛ በምኮን ሰዓት ምግብ እበላባታለሁ አለ። እሷም የምትኖረው አዳማ ነው። አናገርሻት እሷን እሷን አናገርሻት፣ ጓደኛዬን አናገርኳት እሷን እንደ ውዬ ትናንት ስናገራት እኔ ምን አገባኝ ደግ ያርካለችም አይደለም ራሷን ነው ራሷን ከባልሽ ስልክ ላይ ወስድሽ እሷን አናገርሻት፣ መጋቢዋን አናግሪያታለሁኝ። እኔ ምን አገባኝ ምን አገባይ ደግ ያደረኩ እንዴት አይነት እንደዚህ አይነት መሴጅ ትጽፊያለሽ? አልኳት ባለ ትዳር መሆንን እያወቅሽ ስለ ትሳይ ደግ አደረኩኝ አለች። ረችስ ደፋናት ለምንድነው ጊዜን ስትልሽ ስታይ ተሳይ እንኳን ደግ አደረኩ አለችሽ። አዎ እንደዚህ ነው ያለች። አንቺ ምን መለስሽ? ነው ቆሻሻ ነሽ አልኳት። ኧረ ቆሻሻ ነሽ አንቺ። ሴት አደረገሽ ወይ ነገ ባንቺ ላይ ምን ብሎ እንደ አስራ ምናምን ምናምንት የኖርኩት ከባድ መኪና ላይ መሪ ይዞ ስላየሽው ነው ወይ ከዚህ በፊት አሳልፈውን ታውቂያለሽ አልኳት። አላቅም ብላ ዘጋችብኝ። እና በቃ አንቺ ብዙ ጊዜ እንትን ስለምትይኝ ሲጨንቃ ጊዜ ነው። አሁን ጠብቄሽ ጠብቄሽ ይህንን ለማወያየት እንጂ ሌላ ችግር አለ? ስራ የለኝም። የት ነው የምትኖሪው አሁን? አሁን ናዝሬት ነው የምኖረው። አሁን ወደዚህም ለመምጣት ፈልጋለሁ። ወደ ባቲ ማለት ነው። እያሳደግናት ልጆች፣ ቤተሰብ እዛ አሉ። እስኪ ቆይ ነገሮችን እናጤን፣ አለችኝ እዚህ ያለች ጓደኛ፣ እንዳንቺ እንዲህ አማክረ ሰዓዳ ተረጋጊ፣ ብዙ ጊዜ ለፍታችኋል፣ ጥራቸዋል፣ ለዚህ ትዳር መቃናት አለችኝ። እሱንም ስጠይቀው ምንም የለንም ነው የሚለው። ሜሴጁ ግን ሌላ መልዕክት እንዳስብ ስላደረገኝ ነው፣ እንጥራት፣ እንዲ ሷን እንጠይቃት፣ እንምከራት። እኔ ስልኳንም በቅጡ አላውቀውም አይባይ

ምን አስጨነቀሽ? እሺ ብያታለሁኝ። እሺ አንቺን ሳገኝ አሁን ያገባሁት። ዋው እኔ የምመክርሽ ምን መሰለሽ እህቴ፣ ምናልባት እሱ ከሆነ መውለድ የማይችለው ተመርመሩ እና፣ ካልታመነልሽ እንግዲህ ምን ታደረግበልሽ? ምን ሊያየት ነው? ካልታመነልሽ ግን የሚታመን ከሆነ ስህተቱን ይቅርታ ጠይቆ ትዳራችሁን አድሳችሁ የምትቀጥሉ ከሆነ ጥሩ። በጣም ረጅም ጊዜ በጣም ረጅም ጊዜ ሀይባ መስዋዕትነት የከፈልኩበት ስለሆነ ነው። አንዳንዴ ምን አለ መሰለሽ ቤተሰብ የሚልሽን መስማት ጥሩ ነው። እሱን ላናግርልሽ። እኔ ጅቡቲ ገብቷል መሰለኝ፣ ስልኳ ይሰራል። በስልክ አይደል የማናግረው? ቆይ ስልኩን አፈላልጌ ልግባል። ሌላ ጊዜ ደስ እንዳለሽ ስትፈልጊ ነገሪኝ። በተረፈ ግን ራስሽን ውደጂ፣ አንቺ ራስሽን ምረጪ። እሱ ከሆነ ሰላም ያለበትም ለዛም ከሆነ ማይመረመረው ማሰናበት ነው። በቃ ማይታመን ከሆነ ይሄድ፣ የሚታመን ከሆነ ይቅርታ ጠይቅ፣ ሁለተኛ አለምደኝም ለትዳር ይታመናለው ካለ መቀጠል ነው። ልብሽን አዳምጪው ግን ራስሽን ውደጂ፣ ራስሽን ጠብቂ። እንደዚህ ተስፋ አትቋጭሽ። ቤት ልጅ በማንኛውም እድሜ ላይ ሁሌም ተፈላጊ ናት ይህንን ወቂ ወንድ ቢሄድ ባል ቢሄድ ባል ይመጣል ሴትም እንደዛው ሴት ብትሄድ ሴት ትመጣለች። ስለዚህ ሁሉም ሰው የራሱን ዋጋ ማወቅ አለበት ዋጋው ዋጋሽ ማወቅ አለብሽ እንደዚህ ተስፋ ቁርጥ ማድረግ የለብሽም ድምፅሽ ተስፋ የቆረጠ ሰው ድምፅ ህይወት ይቀጥላል በጣም ብዙ ነገሮች አሉ ህይወት ላይ ባል ብቻ አይደለም ህይወት ከባሎች ብዙ አለም አለ ህይወት ኧረ አንዴ ስራ እስከምጀምር ነው። ስራ ከያዝኩኝ እኔ ዞርም እየላላይ ሁሉ ይችላል። ስራ ልስራ ስለው አይቻልም ይላል። ገባሽ? በሞባይል በኋላ በንት በዚህ በሞባይል ስራ አዲስ አበባ መታችሁ ተመዝገቡ ተብሏልና ልመዝገብ ልሂድ ይችላል። ምን እንደሚያሰሩሽ ታቂያለሽ? ብሎ ከለከለኝ። ያ በእኔ ካብ ስላለው እኔ እሺ ካልክ፣ ለመሰለሽ እንዳትሰሪ የሚያደርግሽ በራስሽ እንዳትቆሚ ነው፣ መቼም ጉዱን እንዳታቂ ነው። ዝም ብለው ስሪ፣ ስራ ጀምር። መጀመሪያ እኮ አሁን እየተነጋገርኩ ነው። በሞባይል በምን አዲስ አበባ አራት ኪሎ መተሽ ተመዝገቢ ያለኛለ፣ እንደዚህ የሞባይል ላይቭ ላይ የማውቀው ልጅ ማለት ነው። እሺ ብየዋለሁኝ። አዲስ አበባ አራት ኪሎ አካባቢ ነው ቢሮዋችን ብሎኛል። ይሄላለ መዘባለ ጥያ በርቼ፣ እሺ ስራ ጀምሪ፣ ራስሽን ጠብቂ። ስራ ስትሄጂ ትጥብጥብ ዝንጥ ብለሽ ያለሽን ለብሰሽ አምሮብሽ ደስተኛ ሆነሽ ሂጂ፣ ጓደኞች ተዋወቂ። እሺ ውጪ